ሾፍቱ የሚባል ከተማ ታውቃለህ? በምን ታውቃለህ? የዛም ቤት ባለቤት አቶ ዮሐንስ ልበለው እኔ እኔ አንተ ራስህ ነህ። ቤቱን እንዳታየው እንዳታስበው፣ ለችግርህ እንኳን እንዳትሸጠው ተደርጓል። እውነት ነው። አሁን ይሄ ሰው ያለውን ይርሳ፣ ይጣል፣ ይተው ይበድ ተብሎ ነው የተሰራ። ገና ሲያዩት ነው ሰዎች የሚር ኮንትራት ነው የሚሰራው። የሳኒታሪ ስራ ነው የሚሰራው። ትላልቅ ህንፃዎች ዛሬ ስንት ሰራ ከተባልኩ ሰባ ሺ ብር እላለሁ። አምጣ ስባል መስጠት ነው አላቅም። ገብቶ መተኛት ብቻ ነው ቤት። ከዛ በኋላ እኔ ስጨነቅ ተነስቼ የወጣሁኝ ያልሞከርኩት ነገር የለም። ከዛ በኋላ መንከራተት ሆነ። በየገዳሙ ላይ ሁሉ ድረስ ሄድኩኝና ሰይጣን ተጠርቶ የሚጠየቅበት ቦታ ሄድኩኝ። አታቀንም አለኝ። አሁ አላውቅም አልኩት። እንድትድን ከፈለግ ሂድና አራት ያለው ቀንድ በጋለ ባሌ ላይ ሂድና ይዘና አለኝ። አልሄድም ሂድም አልኩ። መብላት አልችልም፣ አይርበኝም ወደ ውስጥ ምን እንዳለ አላውቅም። እግዚአብሔር ብቻ ነው የሚያውቀው። እነዛም ለሀያ አመት ሰርቼ የሰጠኋቸው ሰዎች ሉም የራሳቸውን ትዳር መስርተው የኔ ቃ አድርገው ወስደው ሄደዋል። ቤቴን ተካፍለው ሸጠዋል። ባዶ ሜዳ ላይ ነው ያለው። መኪናዬ ሲሸጥ ፈርም ሲሉኝ አላውቅም። ፈርሜን የሸጠዋቸው እግዚአብሔር ሰው አቤት፣ እግዚአብሔር ካንተ ጋር ባይኖር አቤት እግዚአብሔር ከአንተ ጋር ባይኖር፣ ያስክጨበትክ በተኑብህ። አሁን እኮ ሊያሳብዱ ነው፣ በሽተኛ ሊያረጉ ነው። የሆነ ከተማ ላይ ዝም ብለ እንደዚህ ስትዞር አይሃለሁ እ ለምን እንደምትዞር አታቅም። ጠዋት ትወጣለህ፣ ማታ ትገባለህ። ስራም የለም ሻይን ጠጣ የሚል ሰውም የለም። ግን በቃ የከተማው ከንቲባ የምትመስለው አንተን አስፋልት ላይ ላየህ ሰው። ዛሬ ኦኬ፣ ዛሬ አንድ እርግማን እሰብርልሃለሁ። አንድ የጠላትን አሰራር የጨለማን ስራ በጌታ በኢየሱስ ስም ረግምልሃለሁ። አሜን። ቢሾፍቱ የሚባል ከተማ ታውቃለህ? አዎ። በምን ታውቃለህ? እዛ ቤት አለኝ። እዛ ምን አለክ? ቤት አለ። ቤት አለክ። የዛም ቤት ባለቤት አቶ ዮሐንስ ልበለው ነው? ማን ነው? እኔ አንተ ራስህ ነህ። ያንን ቤት ፈልገው። ከስድስት ዓመት በፊት የተሰራ የድግምት ስራ የውዛ ቤት ነው። የምታውቀው ታሪክ አለ። እውነት ነው። ተደግሞ ተቀብሯል ደጁ ላይ። እውነት ነው። ቤቱን እንዳታየው እንዳታስበው። እውነት ነው። ለችግርህ እንኳን እንዳትሸጠው ተደርጓል። እውነት ነው። አሁን ይሄ ሰው ያለውን ይርሳ፣ ይጣል፣ ይተው፣ ይበድ ተብሎ ነው የተሰራበት። ተኝተ ይጨንቀሃል፣ ቁጭ ብለህ ይጨንቀሃል፣ ሰው መሃል ሆነ ይጨንቀሃል። እውነት ነው። ማስታወስ የሚባል ነገር የለም። አንተ ጋር ምንም ሰላም በሙሉ የትላንት ነው የቆየው። የትናንትናውን ነገር እንድትረሳ ተደርገሃል ለ20 አመታት። አጨብጭቡ ለጌታ ክብር። አንተ ሃያ አመት መታሰርህን የሚያውቅ ሰው አለ? ማንም የለም። ከአንተና ከጌታ ውጭ ማንም የለም። አንተ ቢሾፍቱ ቤት እንዳለህ የሚያውቅ ሰው አለ? ማንም ማንም ማንም የለም። ማንም ጌታ ግን አለ እዚህ ቤት። አሜን። ይሄ ጌታ ዛሬ ቤት ጣልቃ ገባ። ይሄ ጌታ ዛሬ በህይወት ላይ ጣልቃ ገባ። አሜን። ሲያንዴ እጆቻችሁን ዘርጎ ዘርጎ እስኪ በጌታ በኢየሱስ ስንፈታነ በሉትና፣ አሜን ተናገሩበት። አሜን ተናገሩበት። አሜን የመጨረሻ ተናገሩበት አሚንሱአዎ ዛሬ በጌታ በኢየሱስን ፈታነ ቀን የመፈታት ቀን ንሱን ላትታሰር ተፈታዛሱ ንልኝ ታቃላችሁ በጌታ ፊቶኝ የምነግራችሁ አንድ ሰው የሚፈልገው ሰው የለም፣ እውነት ነው። ልክ የሆነ ስትቀርቡት አንድ ነገር ጠረ ነው ሲረብሻችሁ በጣም እንደምትርቁት እንደዛ ገና ሲያዩት ነው ሰዎች የሚርቁት። ምክንያቱ ግን ምን እንደሆነ አታውቅም። ምንም አላውቅም። ሰርቼም ለራሴ ደስታ የለው። ሰርቶ ለሰው ነው። ሀያ ዓመት ሙሉ ለራሴ እንደ ሰው አልበላም፣ እንደ ሰው አልደሰትም። ገንዘብ እያለኝ እንደ ሰው ሻይ ቤት ገብቼ ሻይ እንኳን አልጠጣም። ይህ አይምሮ አሁን አይፈወስም እርግጠኞች ናቸው። ከተወሰነ ጊዜ በኋላ እኮ እንደለበሰ ሰው አይደለም። ምን የማየው ግንቦት የሚባል ቀን ተቀጥሮለታል አለ። እውነት ነው። በጌታ በኢየሱስ ስም ግንቦት ላይ ተብሎ የተሰራብህን መሳሪያ ዛሬ ሰበር። አሜን። የብደትን መንፈስ ከአንተ ላይ ረገም። አይምሮን የሚያልፍ ሰላም አሁን ያገኘ። አይምሮን የሚያልፍ ሰላም አሁን ያገኘ። አይምሮን የሚያልፍ ሰላም አሁን ያገኘ። ከዚች ማይክሮ ሰከንድ ጀምሮ ያለው በእግዚአብሔር ፊት ነው። አንድ ነገር እንሳ መግባት ትፈልጋለን። በጣም ብዙ ጉባኤ ገብተ በጣም ብዙ አገልጋዮች ጋር ተጠግተ ዝም ብለው ሆድ የሚነፋ ነገር ብቻ ነው የሰማኸው ያየኸው ነገር የለም እውነት ነው ይሄ አሁን እኔ ልነግርህ የፈለግኩትን ሚስጥር የነገረህ አገልጋይ አለ ቀኝ እጅህን ከፍ አርግ እግዚአብሔር ሆይ በል እግዚአብሔር ሆይ ስላየኸኝ ስላየኸኝ ስላገኘኸኝ ስለነካኸኝ ስለነካኸኝ አመሰግናል አመሰግና እኔ ባሪያ እኔ ባሪያ በፊት መቆም በፊት መቆም የማይገባኝ ነኝ። በደሌን አውቃለሁ፣ ኃጢአቴን አውቃለሁ፣ ጥፋቴን አውቃለሁ። ዛሬ ስላደረክልኝ ምህረት ለዘላለም አመሰግናለሁ። ስምህ ይባረክ። እንደገና በብዙ ምህረት፣ በብዙ ቸርነት፣ በብዙ እድሜ፣ በብዙ ጤና፣ በብዙ በረከት ባርከ ስለምትባርክ አመሰግንሃለሁ። ጥበል በደረትህ ከምህረቱና ከቸርነቱ የተነሳ በጌታ በኢየሱስ ስም እና ስልጣን ተኝቶ መንቃት ይሆነል ወጥቶ መግባት ይሆንል በነገር ሁሉ መከናወን ይሆንል ከራስ ፀጉር እስከ እግር ጥፍር ፈውስ ይሆነል። የትኛውም የተሰራብ መሳሪያ ለዘላለም ይሰበር። እነኚህ እጆች በማንም ላይ የሰሩት ክፋት በጌታ በኢየሱስም ስም ከዚህ ቀን ጀምሮ ይሻል። እግዚአብሔር በነገር ሁሉ ጣልቃ ይግባ፣ ፊቱን ያብራል። በኢየሱስ ስም አሜን። ለመዳን ያልተንከራተትኩበት ያልሄድኩበት ቦታ የለም። ያልሞከርኩት ነገር የለም። ሰይጣንን እስከ ማናገር ድረስ ደርሻለሁ። ኢየሱስ ደርሱልኛል። ሀይሌ ማን ነው? ሀይሌ ማን ነው? ሀይሌ ማን ነው? እኔ እኮ ውሃ ዳር ጠርቶት አጋንንት ሲያወራውን ያየሁት አንተ በቃ ከተናገረው ምን ማድረግ እውነት ነው እናገራለሁ ለመዳን ያልሞከርኩት ያልሄድኩበት፣ ለጌታ ክብር ተናገር ፈቅጭ፣ ለጌታ ክብር። እኔ በጌታ ነበርኩ ከስድስት ከ20 ዓመት በፊት ከጌታ ቤት ነበር ያስወጣችኝ ባለቤቴ። ከዛ በኋላ ሰርቶ ለነሱ እንጂ ለራሴ ተጠቅሜ አላቅም። አንድ ስራ ሰርቼ 50 60 ሺህ ብር ነው የማገኘው። ኮንትራት ነው የሚሰራው፣ የሳኒተሪ ስራ ነው የሚሰራው። ትላልቅ ህንጻዎች ወስዶ ለነሱ ነው፣ እነሱ ይበላሉ። እኔ ገብቶ መተኛት ብቻ ነበር ስራዬ። ከዛ በኋላ እኔ ስጨነቅ ተነስቼ ወጣሁኝ። ምክንያቱም እንደ ሰው መኖር ስላልቻልኩኝ እንደ ሰው መቀመጥ ስላልቻልኩኝ እንደ ሰው መዝናና ስላልቻልኩኝ። ከዛ በኋላ መንከራተት ሆነ። በየገዳሙ ላይ አልሆነም። ያም እንደዚያ እየሰራሁ ለራሴ መሆን ሰው አልነበርኩም፣ ለቤተሰቦች መሆን ሰው አልነበርኩም። ቤተሰቦችን በዛ አኳያ ለሚስቱ ነው እንጂ ለእኛ ምን ያደርጋል? በጠሉኝ። ከዛ በኋላ መጣውኝ፣ አቃተኝ። ሄድኩ ወሉ ድረስ ሄድኩኝ፣ እና ሴጣን ተጠርቶ የሚጠየቅበት ቦታ ሄድኩኝ። አታቀንም አለኝ፣ አዋላቅም አልኩት። እንድትድን ከፈለግ ሂድና አራት ያለው ቀንድ በጋለ ባሌላ ሂድና ይዘናለኝ አለኝ። አልሄድም አልኩት። ከዛ በኋላ ብሞትም ነፍሴ ትድናለች በጌታ ቤት ገብቼ ንስሐ እገባለሁ ብዬ ራሴን እጄን ዘርግቼ በርዘግቼ ጌታን ብቻን ተቀበልኩት። ማንም በሌለበት ነው። የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ አንተ አለ አንተ እጆቼን ያዝ ብዬ እጆቼን ዘረጋውለት። ከዛ በኋላ ወደ ሙሉ ወንጌል ሄድኩኝና እዛን ድህንነት ትምህርት ተምሬ ተጠመቅኩኝ። ከዛ በኋላ ግን ያልሄድኩበት ገዳም ያልሄድኩበት ቸርች ያልሄድኩበት አገልጋይ ጋ የለም። ፈውስ የለም፣ ረሃብ የለም፣ ጥም የለም፣ ዝም ብሎ መንከራተት ብቻ ነው። መብላት አልችልም፣ አይረፈኝም። ወደ ውስጥ ምን እንዳለ አላቅም። እግዚአብሔር ብቻ ነው የሚያውቀው። እነዛም ለሀያ አመት ሰርቼ የሰጠኋቸው ሰዎች የሉም የራሳቸውን ትዳር መስርተው የኔ ንቃጥ አርገው ወስደው ሄደዋል። ቤቴን ተካፍለው ሸጠዋል። ባዶ ሜዳ ላይ ነው ያለሁት። ስመጣ በወድቅበት አልነበረ ባዶ ቤት ውስጥ ነው የተኛሁት። ከዛ በኋላ የቲክቶክ እያየው ይህንን ፕሮግራም አየው፣ ተንበረከኩ እና ጸለይኩ። ጌታው ያንተ አግኘኝ አልኩት። እግዚአብሔር ግን አግኝቶኛል፣ ክብር ለሱ ይሁን። በሆነብኝ በሆንኩት ነገር መኖር የሚገባኝ ሰው አይደለሁም። ቀሪ ዘመኔን ዘልያ አምልኬው የእግዚአብሔርን ስራ ለሰዎች ገልጬ መሞት ነው የምፈልገው። ለራሴ አልኖርኩም። አግኝቶኛል እኔን ያገኘው ሰው ሳይሆን እግዚአብሔር ነው። ምክንያት ስላለው ነው ወደዚህ ይዞኝ የመጣው የሀያ ዓመት ጭንቀቴን ሊገላግል ነው። ክብር ለስ አሁን እሱ ለመናገር ፈቃደኛ ስለሆነ ነው የተናገር። ሰው ያሰረውን እግዚአብሔር አይፈታ። ሴጣን ያሰረውን እግዚአብሔር አይፈታ። ሰው ማለት ጌታን ቀምሶ ጌታን በልቶ ጌታን ጠጥቶ ጌታን ለብሶ ጌታን ዳሶ ሰው እንዴት ሌላ ማሰብ እንደሚችል እኔ ባይገባኝም፣ ፕሮግራሙ ሁሉ ግን የማን ነበረ? የአጋንንት ነበረ። ኦኬ። አሁንም የጠፋ ሁሉ እንኳን ጠፋ፣ የቀረ ሁሉ እንኳን ቀረ፣ የሄደው ሁሉ እንኳን ሄደ። አንተ ደህና፣ አንተ ጤና። ቅድም ጌታ መንፈስ ቅዱስ ያውራ ከሰማችሁ፣ ይሄ ሁሉ ምኑን ፍለጋ ነው? ንብረቱን ፍለጋ። እሱ ያለው ነገር እንዲረሳ እንዲያብድ እኔን ተውኝና ውሰዱት። በቃ እኔ ልኑር ከጌታ ጋር ብያቸዋለሁ። ጉልበቴ ብቻ አይደለም፣ መኪናዬ ሲሸጥ ፈርም ሲሉኝ አላቅም። ፈረሜን የሸጠዋቸው ውክልና ስጥኝ መላቅም እንደሆንኩ ዝቅን የሰጠዋቸው እየሰማችሁት ነው። ዛሬ ስንት ሰራ ከተባልኩ ሰባ ሽብር ላለው አምጣ ስባል መስጠት ነው። አላቅም፣ ገብቶ መተኛት ብቻ ነው። ቤት ምንም እንደሆንኩ አላቅም። ዛሬ ስንት ተነጋገርክ? አዲስ ስራ ነው አሮጌ ስራ አዲስ ስራ ነው። ስንት ተነጋገርክ? መቶ ሽብር ወይ ሰማንያ ሽብር። እሷ የትም ተዝናንታ መታ አምጣ ስትለኝ መስጠት ነው። ራሴ አካውንቴ ለምከተው ነገር የለም፣ የሚይዘው ነገር የለም። እንደ ሰው መብላት ስለማልችል እንደ ሰው መኖር ስላልቻልኩ እግዚአብሔር ደረሰልን። አሜን። ጠላት ያጠመቀውን ጥምቀት እግዚአብሔር ዛሬ ገለበጠ። አሜን። አባቴና አምላክ እግዚአብሔር ሆይ በጌታ በኢየሱስ ስም ለወንድም ጸለይኩል። አሜን። ከዚች ማይክሮ ሰከንድ ጀምሮ ጌታ እግዚአብሔር ሆይ አይምሮን የሚያልፍ ሰላም ስለምትሰጠው አመሰግናለሁ። የልጅነቱ አምላክ እግዚአብሔር በጌታ በኢየሱስ ስም ዳግም ወደ ትናንትናው ማንነት ሊመልሰው የሚፈልግ ሁሉ በጌታ በኢየሱስ ስም ስም ከላው ላይ አራገፍኩት። በኢየሱስ ስም ይራገፍ። እድፋሙን ጥምጥም በናዝሬቱ ጌታ በኢየሱስ ስም እና ስልጣን ከባሪያው ላይ እንዳራገፍ ዛሬ ከወንድሜ ላይ አራገፍኩኝ። ለዘላለም ይራገፍ። አሜን። መንገድ ጎዳና ሁሉ የቀና ይሁን። ከዚህ በኋላ ያለው የሚቀጥለው ኑሮና ህይወት ሁሉ የሚያስቀና ይሁን። ከዚች ማይክሮሰከንድ ጀምሮ በጌታ በኢየሱስ ክርስቶስም መንፈሳዊ አይኖችህ፣ መንፈሳዊ ጆሮች ሁሉ ይከፈቱ። እግዚአብሔርን ማየት መስማት፣ ከእሱ ጋር መስማማትና መኖር ይሁንልን። በአብ በወልድ በመንፈስ ቅዱስ ስምና ስልጣን በአንድ አምላክ ስማጸናውል ተፈጸመ።